ኢትዮጵያውያን ለረጅም ጊዜ ሲጠይቁት የኖሩትን የዲሞክራሲ ግንባታ ጥያቄ ለመመለስ ብልጽግና ፓርቲ በቁርጠኝነት እየሰራ እንደሚገኝ በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገለጹ። ባሳለፍናቸው ሰባት የለውጥ ዓመታት ፓርቲው በፖለቲካ በኢኮኖሚ በማህበራዊና በዲፕሎማሲው ዘርፍ ተጨባጭ ለውጦችን አስመዝግቧል ብለዋል ኃላፊው እያየው ተስፋው ነ በሰባት የለውጥ ዓመታት ብልጽግና ፓርቲ በርካታ ሀገራዊ ለውጦችን እንዳስመዘገበ በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። ፓርቲው ኢትዮጵያውያንን ያሰባሰበና ብሔራዊ አንድነት እንዲጸና በአሳታፊነት እየሰራ ውጤትም እያስመዘገበ ይገኛል ነው ያሉት። የዜጎች የዘመናት ጥያቄ የሆነውን የዲሞክራሲ ግንባታ ጥያቄ ምላሽ እንዲያገኝ አበክሮ እየሰራ ይገኛል ብለዋል። በሁለት የተወጠሩ አውዶች መካከል ያለውን ሚዛን የሚያስጠብቅ አማካኝ የፖለቲካ ፕላትፎርም ያለው ትልቅ ፓርቲ ነውና ይሄ ጉዳይ መምጣቱ ለሀገር እንደ ፓርቲ ትልቅ ስኬት እንደሆነ መውሰድ በጣም አስፈላጊ ነው የሚሆነው ማለት ነው። ሌላው ትልቁ ነገር አጠቃላይ የዚህ ሀገር ዋናው ጥያቄ የዲሞክራሲ ጥያቄ እንዲመለስ ነው የሚፈለገው። የዲሞክራሲ ጥያቄ በዘመናት አልተመለሰም። በደርግ ጊዜም እንደምታውቁት የመሬት ጥያቄ ነው የተመለሰ። በኢህአዴግ ጊዜም በትንሹ ቢሆን የብሔር ጥያቄ ነው የብሔር ብሔረሰቦች ጥያቄ የተመለሰ። ቀሪውና ዋናው አጀንዳ ደግሞ የዲሞክራሲ ጥያቄ መመለስ አለበት የሚለው የሁሉም ኢትዮጵያውያን ጥያቄ ነው። የዲሞክራሲ ጥያቄ ለመመለስ ፓርቲው የሄደበት አግባብ የዲሞክራሲ መገለጫ የሆኑ ተቋማት ላይ ስራ መስራት ነው። በለውጡ ዓመታት ውጤታማ የኢኮኖሚ ሽግግር ተከናውኗል ያሉት አቶ ይርጋ በተለይ በግብርናው ዘርፍ የራስን የምግብ ፍላጎት ከማሟላት ለውጭ ገበያ ቀርቦ ምንዛሬ እስከ ማስገኘት አበረታች ውጤት ተመዝግቧል ብለዋል። ፍትሐዊነቱን የጠበቀ የመሰረተ ልማት ግንባታም ተጠናክሮ መቀጠሉን አንስተዋል። በኢኮኖሚው ዘርፍ ምርታዊ ለውጥ ለማምጣት ምርታማነትን መጨመር አለብኝ ብሎ ከላይ እስከታች እየተሰራ ያለበት አግባብ በጣም ትክክለኛ እውነተኛ መንገድ ስኬትንም ያመጣ እንደሆነ መውሰድ ይቻላል። እዚህ ላይ ግብርናው ብን ብንወስድ ግብርናው ላይ ያለውን ምርት ማሳደግ አለብን በሚል በተለይ ለኮንሳፕሽንም ከኮንሳፕሽን ውጭ ለኤክስፖርትም ሁሉንም ሚዛን በመጠበቅ ላይ እየተሰራ ያለው ስራ በጣም ትልቅ ነገር ነው። ከግብርናው ጋር ተያይዞ እንደ ትልቅ መገለጫ የሚወሰደው የስንዴ ልማት አንድ ትልቅ ኢኒሺቲቭ ተደርጎ ነው የተወሰደው። ጥራት ያለው የትምህርት ተቋማትን በመገንባት ብቁና ሀገር ተረካቢ ዜጋን መፍጠር ላይ ያተኮረ ስራ እየተከናወነ ነው። በጤናው ዘርፍም በሽታን ከመከላከል ወደ ማከም የተሻገረ ውጤት እየታየ ይገኛል ሲሉም ማህበራዊ ስኬቱን አንስተዋል። ተደማጭና ተጽዕኖ ፈጣሪ ሀገርን ለመፍጠር በተሰራው ስራም ውጤቶች ተመዝግበዋልም ብለዋል። ከዲፕሎማሲ አኳያ ተደማጭነት እያደገ የመጣበት ሁኔታ ነው ያለው። የተደማጭነት ትልቅ ምሳሌ የሚሆነው ህዳሴ ግድቡን ያጠናቀቅንበት የመራንበት ጉዳይ ነው። ያ ብቻ አይደለም። ለቀጣይ ለዚህ ሀገር የባህር በር እንደሚያስፈልገው ይታወቃል። ይሄንን ሊፈታበት ያሰበው አቅዶ መንግስት እየሄደበት ያለው በጣም ትልቅ ነገር ነው። የጎረቤት ሀገሮችን ጥቅምና ፍላጎት ባገናዘበ መልኩ ኢትዮጵያ ደግሞ የባህር በር ያስፈልጋታል የሚል ጽኑ አቋም ጽኑ እምነት ይዞ እየተሰራ በመሆኑ ብዙ ተስፋዎች አሉ። እኚህ ስኬቶች ሲመዘገቡ በብዙ ችግሮች ውስጥ ነው ያሉት። አቶ ይርጋም በቀጣይ ህግን በማስከበር የልማትና የሪፎርም ተግባራት ተጠናክረው ይቀጥላሉ ብለዋል።